ምናልባት እንደ ወንድ ከተቆጠርክ ማለት፣ አንተ እንግዲህ ካሌ ሞሲሳን ታውቀዋለህ ወይ? ልንደባደብ አይደለም አንተን የጠራንህ አለው። መድብል ዝና ደግሞ በጣም ደንግጧል። ካሌ ሞሲሳ ምን እንደምሰራ ደርሰነበል ምን እንደምሰራ ደርሰነበሃል ሲሉት፣ በጣም የሚገባበት ጨነቀው። ሰውየውንም ስላወቁበት በጣም ተደናግጧል። ብሩክ እየት ነው ያለው? የምንፈልገው ብሮ ከየት እንዳለ ለማወቅ ነው። ያለበትን ጠቆም ሲባል ስለ እናንተ ብሮ ከእኔ ምን ይመለከተኛል፣ አላውቅም። እንግዲህ ባልነግርህስ ምን ታመጣ አለ ሲለው፣ ጥይቱን መዘዘበት፣ ሽጉጡን ደቅኗል። ነዋል ጀግናው መድብል ዝና ደግሞ የሚገባበት ነው የጨነቀው፣ በጣም ደንግጧል።

ምግብ እየሰጠ ሻት ነው እንዴ? ለምን ትሰጫታለሽ? እያለች ነው ዳጣ። እንግዲህ ናይ ቅድስት የንረጋግጣት መከራዋና ሳያ ስትላ ዳጣ። ቅድስት ደግሞ ሚስኪን አደለች፣ የተሸነፈ ሰው አይመታም እሷ እጃችን ወርቃለች እያላ ትገኛለች። ውሻ እንኳን ከተሸነፈ ቁጭ ካለ ሌላ ውሻ ይበለው። ሰው በተኛበት የሚገድል የሚደፍር፣ ሰውን በማንነቱ የሚገድል ስንት ከውሻ በታች ሆነ ሰው አለ ዝናን እዚህ ቤት ቢያመጡት እንግዲህ ሐስበሸዋል ዝናን እዚህ ቤት ቢያመጡት ሐስበሸዋል ስትላት ቅድስትን እኔ ማሰብ አልፈልግም እሱን ብላለች። እኔ ለዝና ብዬ ሳይሆን ዝና እዚህ ቢመጣ ምሳሌ በጣም ነው የምትጨነቀው፣ ስለዚህ ጭንቀት አልፈልግም እያለ ቅድስት አሁን ምሳሌ ማየ ብላ ነው መጠራት። ስታመና ጭቃት እንኳንን ማየ ብላ ትጠራታለች። ምሳሌ እኮ በጣም ንጹሕ ልጅ ነች እያሉ ነው ቤት ነው። እንግዲህ መድብል ጀግናው ሁሉንም ዘርዝሮለታል እስከሚሰሩ ስራ ማለት ነው። እስከ ሀገሩ እስከሚሰሩ ስራ ሲዘረዝርለት በጣም ደንግጧል። የሚገባበት የሚወጣበት ነው የጨነቀው ዝና ማለት ነው። ስለዚህ እንዳትንቀሳቀስ በትንህ አለው። ሁሉንም ነገር ታወጣታለህ እያለው ይገኛል። አንተ ማንህና ይህን ሁሉን ነገር አወክ እያለ በጣም ደንግጧል። እኔ ብሩክ የጀግና ወንድሜ ነው። ስለዚህ ብሩክን የት አርጋችሁት ነው? እንዴት ሳርጋችሁት ነው? ገላችሁት ነው ወይስ ስራችሁ አስቀምጣችሁት ነው? እያለ እያስጨነቀ እየጠየቀው ነው ዝና። ምንድን ነው ያደረጋችሁት? ነገረኝ ወንድሜ ያለው የት ነው ከንዴቱ አንጻር ማለት ነው። በሳቅ እየሳቃ ይገኛል ዝና። ወንድምህን ነው ወይ የምፈልገው እያለው ነው እንግዲህ። ግደለኝ፣ ተኩስ እያለ ተኩሳለሁ ሲለው መድብል አችልም እኔ ብቻ ነኝ ወንድምህን የት እንዳለ ማውቀው እያለ እየሳቀ ይገኛል። ምክንያቱም እኔን ከገደልከኝ ወንድምህን ማግኘት አችልም አለ ደረጃ

እንግዲህ ቅድስት እየቀናች ትገኛለች። ይቺ ዳጣ ሁልጊዜ እየመጣች ከቅድስት ጋር አባቴ እኮ ባየሽው እህቴ እኮ ባየሻት የምትሰራው ፍርፍር እኮ ባየሽ እህቴ እያለ ስትላት፣ ወያላ አስተዋወቅሽኝ፣ እዚህ እየመጣሽ አባቴ እህቴ ትሪብኛለሽ፣ የኔስ ፍርፍር ጥም የለ እንዲ እያለች እንግዲህ ቅድስት ቀና ቀና እያደረገ ትገኛለች። በቃ ቀን የሰበሰቡት ሀብት ተምች እንዳታረጊው እንዳታረጊያቸው። እዛ ቤት ፍርፍር በኋላ ፍርፍር የሽሮ በኋላ አንቺ ፍርፍር የሽሮ ፍርፍር ነው። እንግዲህ እስቲ ሞያሽ ይዋጣልሽ። አንቺ ስሬ እኔ ፍርፍር የሽሮ ፍርፍር ካለሽ በያንቺ ይዋጣልሽ ብላ እንግዲህ ቢላዋውን በእጇ አስጨብጣታለች። ዳጣን እንግዲህ ሙያ ታውቁታላችሁ። ሳይሆን አብሮ ስለሚሰሩ ሰዎች ማውቀ እንግዲህ መጎስ ቆይ መድብል ስለ ዝና ይሄን ሁሉ ታሪክ እንዴት አወቅህ? ሲለው ስለዝና ሳይሆን አብሯቸው የሚሰራውን ሰዎች ስራ ነው ያወቅኩት። ሲለው በተለያዩ ጊዜ እንደሚ ነበር ወንድሜ አብረ ይበሉት ዝና የት እንዳለ ያውቃል። ጨቅኝ እንደማልተኩስበት አውቋል። እኔ እንደዚህ ያስባል ብዬ በትረት አላሰብ እንግዲህ መድብል፣ ይሄ ዝና የሚባል ሰው ቁንጭላቱ በጣም ከባድ ነው። ዛሬ እንኳን እንደማልተኩስበት አውቋል። ምክንያቱም ወንድሜን ያለበትን ሁኔታ ማወቅ ስለምፈልግ የእሱን ቁንጭላት እንደማላፈር ስለታውቆታል እያለ

ሳስብ ነዚ የሰማይ ስንቋን ቋጠርጃ ላጠ እዛት ደጠጋው ንጹህ ማር ይቀልጣል ር ዘላለ የሚያቋቋቸው ጥራቸች ከውስጥ ያረግፈው በውብ ስሜት ውስጥ ይዋኛሉ። ይህ ቤተሰብ እንግዲህ ደስ የሚሉ የሚያቀልጡ እውነትም የማር ቅላጽ እያለ ይገኛል። እንደ ማር ይቀልጣል እያለ ነው። እኔም በመጀመሪያ ሳልሰማቸው ብዬው ነበር። እንግዲህ ሌላስ፣ ሌላስ በልልኝ እያለች ሉላ አይኗን ጨፍና በስመ መንደስ በሚል ስሜት እየተማረከች ትገኛለች። በመጎስ ማለት ነው። እንግዲህ ሴት ልጅ ፍቅር እንጂ ገንዘብ አይገዛትም የሚባለው እዚህ ላይ ነው። ዋው! የኔ ቆንጆ ሞት ባይኖርና ዘላለሜና አንቺ ጋር በቆየሁ እያለ እንግዲህ ልቧን እያቀለጣት ይገኛል። መጎስ እንግዲህ መጎስን ብላ ጥቁር ልብስም ለብሳ ብኖርም አይቆጫትም ማለት ነው። እንደዛ አይነት ፍቅር ስለሆነ መሰለኝ። እንግዲህ ቀጥል እያለች ዝም እንዲል አልፈለገችም። የፍቅር ቅላጼዎቹን እንዳቀርጽ ፈቅዳለታለች ጨምር እያለችው ትገኛለች። እኔም ልበልል ሆ እያለችው ነው። ጥቁርባለሁ ስተማመን እንግዲህ እኔ ምን እበል ልሃለችና እተማመን ባለው ኮራ ባለው፣ በቃ አላለችውም። አይኑን ጨፍኖ እንደሱ ብዙ ነገሮችን ትላለ ብሎ ሲጠብቅ በአንዴ ቆርጣ ርፍ ፈራረሸም ነው። እንግዲህ ሉላና መጎስ በጣም ደስ የሚሉ የሚፋቀሩ ጥንዶች ናቸው። ቤተሰብ እንግዲህ ዝና ይወገድና መጎስና ሉላ በነጻ ይኖሩ የምትሉ ኮሜንት አስቀምጡ። ግን ደግሞ የሰው ህይወት ከባድ ነው። እንግዲህ ምሳሌ አባቷ ያለበትን ሁኔታ ስለማታቅ እዝፈንልኝ እያለች አጎቷን አስቸገረችው። እዛ ስሜት ውስጥ አይደለሁም ቢላትም አይ አጎቴ በልልኝ እያለች ስላስቸገሩ ስላስቸገረች እዛ ለኛ ሀገር እያለ እየዘፈነላት ይገኛል። እንግዲህ በዘፈኑ ተነስታ ምሳሌ እየጨፈረ ትገኛለች። እስክሳም እያለች ነበር። እንግዲህ አጎቴ ለምን ዘፈን አለቀም ስትለው መልቀቂያ የማይቀር ነው ጠብቁ ይብሏታል። ተሻጎቴ እኔ መስመቼ ነው ምታዘፍናይ? አንቺ መስፈናት አፍ ያለው ሁሉ የሚዘፍን ይመስልሻል? እንግዲህ ምሳሌ እኔም መስፈን ፈልጋለው ሲላት ስትለው አንቺ መስፈናችም ስትላ፣ ቅድስት ልጅን እንደዛ አይባልም አቺ ማለት አይቻልም እያላት እንግዲህ ሊያለማምዳት አራራራራ በይ ሲላት፣ እሷ ደግሞ ለለለለለ አለች ማለት ነው። እንግዲህ አሁንም መሀሌታ ስራ አንገቷን አንቄ ገላታለሁ እያለ ነው። መድበል ልቀቀኝ እያለ መጎስ ገለገለው። ችግር እንግዲህ፣ ዛሬ ማታ ብሩክ እንድታገኙት ከፈለጋችሁ ዝናን በእጃችሁ እንድታረጉ ትፈልጋለሁ፣ እነግራችኋለሁ ብላ ልትናገር ስትል አለቀ ማለት ነው። ቤተሰብ ላይክ፣ ሰብስክራይብ አድርጉኝ። ስለተከታተላችሁ አመሰግናለሁ። ያለውን ነገር በአዲስ በአዲሱ ይዤላችሁ ከእችላለሁ። አጠር መጠን አድርጌ ማለት ነው። ባይ ባይ።